ዜና ይስጥልኝ! የተወለዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ መቤቱ ነኛው አብሬያችሁ ቆይታ አደርጋለሁ። አብራችሁ ኑኑ። በጎንደር ከተማ የሚከናወኑ የልማት ስራዎች የከተማዋን ገጽታ ይቀየሩና ነዋሪዎችን ተጠቃሚ ያደረጉ መሆናቸውን የጎንደር ከተማ ነዋሪዎች ተናገሩ። ማህበረሰቡ ለልማት ስራዎች የበኩልን አስተዋጽኦ እያበረከተ መሆኑን ከተማ አስተዳደሩ አስታውቋል። ቃልኪዳን ኃይሌ በዚህ ጉዳይ ተጨማሪ ዘገባ አላት። ጎንደር ከተማ ቀደምት ከሚባሉ ከተሞች በቀዳሚነት የምትጠቀስ ጥንታዊትና ታሪካዊት ከተማ ብትሆንም ባለፉት አመታት ከልማት ተገላ መቆየቷን ከሰሞኑ በተካሄደው የድጋፍ ሰልፍ ላይ ከአሚኮ ጋር ቆይታ ያደረጉ የከተማዋ ነዋሪዎች ይናገራሉ። ከቅርብ ጊዜ ወዲህም የኮሪደር ልማት፣ የመንገድና የንጹህ መጠጡ አሽፋን ለማሳደግ በመከወል ላይ ያሉ ስራዎች ነዋሪዎችን ተጠቃሚ የሚያደርጉ መሆናቸውን ነግረውናል። የትነት መንግስቱ ባላለው በዚህን አመት ውስጥ ይሄ ኮሪደር ልማት አያይዞ ጥሩ እይታ አለ። ጎንደር ከተማ እንግዲህ ለአርባ ዘመናት ያህል ዝም ብሎ የነበረ የወደቀ እና ታሪኩን ራሱ እንደ ታሪክ የማይነሳ የነበረው አሁን በጣም ባለንበት ዘመን ላይ ትልቅ ልንደሰትበት የሚገባ ታሪክ አይተናል። እንደ አብነት የጎንደር ከተማ ፋሲለደስ የነበሩት ሊፈራ ርሱ የነበሩት እንደገና በመጠጋገኑና በመታደሱ እኛ እንደ ጎንደር ሕዝብ ትልቅ ደስ አለነ። ስሜ አለምነሽ ብርሃኑ ይባላለሁ። የመጀመሪያ ተቆርቋሪ ጎንደር ከተማ የመጀመሪያ ከተማ እንደመሆኗ አሁን ደግሞ በተለያዩ ምክንያቶች ወደ ኋላ ቀርታ ከፈራረሱ አሮጌንትን ውስጥ ተጠልላ የነበረች ከተማችን እንደ አዲስ ስለተዋበችልን በጣም ደስ የሚለው። ስሜም መሐመድ አብዲ ይባላል። ልማቱ በጣም በጣም አስፈላጊና ሁልጊዜ ስንጠይቀውና ስንመኘው እንደ ክልል እንደ ከተማም ስንፈልገውና ስንመኘው የነበረ ነገር ስለሆነ እጅግ በጣም ይህን ልማት በማየታችን በጣም ደስተኛ ነን። በጣም በጣም አፕሬሽት አርገናል። ጠጁ በለጠ ሙጫ ይባላለሁ። እስካሁን ደንበር እንዲህ አይነት ልማት አይተን አናውቅም። የነበሩት ቀደም መንግስታቶች ሲያልፉ ለጎንደር አይደለም ለሌሎች ለኢትዮጵያ ይሄን ያህል ክብርና ይሄን ያህል ልማት አይተን አናውቅም። የመጀመሪያችን ነው ጎንደር ከዚህ በፊት ለቱሪስት ቀዳማዊን የነበረችው አሁንም ከዚህ በላይ ትቀድማለ ብዬ አስባለሁ። በፌዴራል መንግስትና በከተማ አስተዳደሩ የሚሰሩ የልማት ስራዎች የነዋሪዎችን የቀደመ ጥያቄ የመለሱ በመሆናቸው በልማት ስራዎች ላይ የበኩላቸውን እንደሚወጡ ነዋሪዎች ተናግረዋል። ያለው በገንዘቡ በጉልበቱ፣ በሐሳቡ በጾለትም እየረዳ እንዳለ ይታያል። ጎንደርን ጎንደርም እያስመሰለ ያለ አሁን ነው። ስለዚህ ማህበረሰቡ ትልቅ ተነሳሽነት አለው። አሁንም ነገም ከጎኑ እንደሚሆን አልጠራጠርም። ማህበረሰቡ በኮሪደር ልማቱ በመጣልን ግንባታ በጣም ደስተኛ ነው። ለምን አንደኛ ከተማችን ተውቧል፣ ሁለተኛ ብዙ ስራ እህት ወንድሞቻችን ስራ አግኝተዋል። ከዛ ላይ ደግሞ ብዙ አይነቶች አመኔታ የሚታይ በቃ የሚያስደስት ነገር እየታየ ስለሆነ በጣም ደስ ይላል። ልማት ጥያቄው ሲነሳ የቤቶች ምናምን ራሱ ተጠያቂ አይደለም፣ በፍቃደኝነት ነው። ማንም ሰው ቅሬታ አላቀረበም። አንድ ኮሽታ ሳይደረግ ነው ልማቱ እንዲሰራ ያልተደረገው እና አሁንም ህዝቡ በጣም ፍቃደኛ ነው። ልማቱም እንዲቀጥል ነው የሚፈልገው። ሰው ድጋፉ ከመንግስት ጎነን እናግዛለን ምንችለውን ያህል እናግዛለን። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው በጎንደር ከተማ በቀደሙ ዓመታት የልማት ስራዎች ሳይሰሩ መቆየታቸውን አንስተው አሁን ላይ እየተሰሩ ያሉ የልማት ስራዎች የነዋሪዎችን ፍላጎት የሚያሟሉ መሆኑን ገልጸዋል። ከተማችን ጎንደር ታሪካዊ፣ ቀደምት የምንኮራባት፣ በዚህ ሁሉ ውጣ ውረድ ኢትዮጵያ እያለች ለኢትዮጵያ ገጥማ ለኢትዮጵያ ዘፍና በኢትዮጵያዊነት አኮርታ ኖራለች። የተነፈገችውን ቆጥራ አላኮረፈችም። በዚህ ረገድ በጎንደር ሰው እንኮራለን። የከተማችን ሕዝብ ሰላም እያዋጣ በእውቀቱ፣ በገንዘቡ ባለቤትነቱ ልማቱን እያገዘ አብሮን ቆሟል። እየተሰሩ ያሉ የልማት ስራዎችን በኃላፊነት በመጠበቅ ለትውልድ ተሻጋሪ ማድረግ እንደሚያስፈልግ ነዋሪዎች ተናግረዋል። ዘላቂ ሰላምን በማጽናት የህብረተሰቡን ሁለንተናዊ ተጠቃሚነት ማረጋገጥ እንደሚገባ በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ተናገሩ። በሰላም እጦት ምክንያት በርካታ ሰብአዊና ቁሳዊ ምርት እየደረሰ መሆኑን መፍትሄ መስጠት እንደሚገባም በከተማዋ በተካሄደው ድጋፍ ሰልፍ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። ደረጀ ደርበው የነዋሪዎችን አስተያየት እንደሚከተለው አቅርቦታል። ተከታትለን እንመለስ። ምትወደውን ወንድም ያሳጣል፣ አገርንም ወደታች ያደርጋል። ልማቱ ሁላ የሚታሰበው ሁላ አስራው ላይ አግቡ የማይደርሰው ሰላም ባለመኖር ነው። ሰላም ለሁሉም ጥሩ ነው። ገበሬም አርሶ አርሞ የሚያገባው ሰላም ሲኖር ነው። ሰላም የሁሉ መጋቢ ነው። ሰላም ሲኖር ነው። እንኳን ሰው አሞራውም ለቅሞ የሚገባው ጅሙም በልቶ የሚገባው ሰላም ሲኖር ነው። ጥያቄያቸውን በሰላም ቢያቀርቡልን አሁን በ21ኛው ክፍለ ዘመን ጦርነት ይብቃል። በተለይ ሰሜኑ አካባቢ ጦርነት የኖረበት ነው። በጦርነት የኖረ ነው። በጦርነት የደቀቀ ነው። ሁሉ ነገር ያበቃ ነው። በጦርነት የወደመ ነው። ስለዚህ ወደ ሰላም ቢመጡልንና ለገበሬው፣ ለተማሪው፣ ለመምህሩ፣ ለመንግስት ሰራተኛውም ነግዶ ለሚያድረው ጥሩ ነገር ስለሆነ ሰላም ወሳኝ ነው። የተለያዩ ችግሮች እየገጠሙ ነን ያለ ስቲል እንኳን አንድ ሰው ለመሄድ እንኳን ተደብቆ የሚሄድበት አጋጣሚ አለ። ታገታለው፣ ሌላ ሞት ይኖራል። አካባቢው ወቃ የተለያዩ ክስተቶች እየተከሰቱብን ስለሆነ ያው ነጋዴውም አምቶ ያለውን ነገር ለማህበረሰቡ ለማከፋፈል ወይም ለማሰራጨት ተገቢውን ድርሻ እያደረሰ አይደለም። የኑሮ ውድነቱም እየጨመረ ብን ነው። ሁላችንም ለሰላም መረባረብ አለብን ለማለት ነው እንግዲህ ኑሯችን። እኔ የምኖረው ስራ አጥ ነኝ። ተምሬ ስራ አጥቻለሁ። ከቦታ ቦታ ለመንቀሳቀስ ለእኔ በእርግጥነት እያቃቴ ነው። ምክንያቱም ሰላም ባለመኖሩ ከየትኛውም ቦታ ሰዎች እየታገቱ ያው በቃ ችግር እየፈጠረብን ስለሆነ ያው መፍትሄ ቢደረግልን የተሻለ ይሆናል የሚል ሀሳብ ነው ያለኝ። አመልድ ኢትዮጵያ ከ14 ሚሊዮን ብር በላይ በሆነ ወጪ የንጹህ መጠጥ ውሃ ፕሮጀክት ገንብቶ በሰሜን ጎንደር ዞን ለጃና ሞራ ወረዳ ነዋሪዎች አስረከበ። በአካባቢው የንጹህ መጠጥ ውሃ በመገንባቱ የውሃ እጥረት ይደርስባቸው የነበረውን እንግልት እንዳስቀረላቸው የወረዳው ነዋሪዎች ተናግረዋል። መረጃው የሰሜን ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው። ወይንሸት ጌታቸው ታቀርበዋለች። የጃናሞራ ወረዳ ነዋሪ ናቸው ወይዘሮ አዝመራ በየነና አቶ ፈንቴ የኋላ በንጹህ መጠጥ ውሃ እጥረት ምክንያት ከሌሊቱ ስምንት ሰዓት ጀምሮ በመነሳት ውሃ ለመቅዳት ይንገላቱ ነበር። አሁን ላይ በአመልድ ኢትዮጵያ ተገንብቶ ለአገልግሎት የበቃው የንጹህ መጠጥ ውሀ ችግራቸውን እንደቀረፈላቸው ይናገራሉ። ያኔ በጣም ውሀ ችግር ነበር። ከሌሊቱ ስምንት ሰዓት አስር ሰዓት መጥያን በጣም እናመሰግናለን። ከዚህ ሁሉ ችግር አወጣናል። በስምንትንትን ተሰርቶልናል። ብድም እናጥራለልም ቁልፍ አርገንም በጠባቂ በን ንብረታችን ሀብት ስለሆነ ውሀ ዋና ሀብታችን ስለሆነ እንጠብቃለን። አመሰግነዋለሁ። ይህን ድርጅት በጣም ከፍ ያርግልን። የጃናሞራ ወረዳ ሰፊ የውሃ ጸጋ ያለበት ወረዳ ቢሆንም በንጹህ መጠጥ ውሃ ላይ በትኩረት ባለመሰራቱ ምክንያት ሽፋኑ ዝቅተኛ ነው። ይህን ችግር ለመቅረፍ አመልድ ኢትዮጵያ የአካባቢው ሕብረተሰብ ተጠቃሚ የሚያደርግ የንጹህ መጠጥ ውሃ አጠናቆ በማስረከቡ ሕብረተሰቡ ለውሃ ወለድ በሽታ ይጋለጥ የነበረውን አስቀርቷል ያሉት ደግሞ የጃናሞራ ወረዳ ውሃና ኤነርጂ ጽሕፈት ቤት ኃላፊ እንዳልካቸው አደባባይ ናቸው። ከተማው ራሱን የቻለ በጣም የውሃ ችግር ያለበት ነው ከዛ ላይ ወደ ሆስፒታሉ ሲከፈል ደግሞ በተለይ ችግሩን ያባብሰዋል አሁን ሆስፒታሉ እየተሻለ የውሃ ተጠቃሚ እንዲሆን ማድረግ ተችሏል። እሱ ብቻ አይደለም፣ ለአካባቢው ማህበረሰብ ሰርተን በተቻለ መጠን እሱም አገልግሎት መስጠት ጀምሯል። ከዩኤስአይዲና ከህብረተሰብ ተሳትፎ በተገኘ ከ14 ሚሊዮን ብር በላይ ወጪ የተገነባው የንጹህ መጠጥ ውሃ የጃናሞራ የመጀመሪያ ደረጃ ሆስፒታልና የክልል ቀበሌ ተጠቃሚ ያደረገ መሆኑን የገለጹት የአመልድ ኢትዮጵያ በጃናሞራ ወረዳ ስራ አስኪያጅ አወቃምሳሉ፣ በቀጣይም አካባቢውን ተጠቃሚ የሚያደርግ ተጨማሪ ስራዎች ለመስራት መታቀዱን ጠቁመዋል። ሁለቱ የክልል ላይ የተሰራው ተቋምና እዚህ አሁን ድረስ ጊዜ ላይ የተሰራው ሶላር በጥቅሉ ወደ 11.2 ሚሊዮን ብር በላይ በፕሮጀክት ደረጃ ወጪ የተደረገበት ነው። በማህበረሰብ ወጪ የተደረገውን ስናስብ ደግሞ ስንጨምርበት ከ14 ሚሊዮን ብር በላይ ይሆናል ማለት ነው በተረፈ በጀት ሶስት ትልልቅ ተቋማትን አቅደናል ማለት ነው። አሁን ላይ እጃችን ላይ ያለ የጸደቀልን። የወረዳው ምክትል አስተዳዳሪ ሸጋው ተሰማ እንደሚሉት የጃምና ሞራ ወረዳ የመጀመሪያ ደረጃ ሆስፒታል የንጹህ መጠጥ ውሃ ተጠቃሚ እንዲሆን አመልድ ኢትዮጵያ ላበረከተው አስተዋጽኦ ላቅ ያለ ምስጋና አቅርበዋል። የህክምና አገልግሎቱን ለማሳለጥ ብቻ ሳይሆን ሆስፒታሉም ውበት ለመጠበቅ ጭምር የሚያገለግል ውሃ እንዲገባለት ተደርጓል። ይህንም አመልድ ኢትዮጵያ በከፍተኛ ሁኔታ ሶራር አምጥቶ በመገንባት ያደረገልን እገዛ ቀላል አደለምና እውነት አመልድ ኢትዮጵያን በጣም እናመሰግናለን። በጃና ሞራ ወረዳ የተገነቡ የውሃ ተቋማትም የተለያዩ ህብረተሰብ ክፍሎችና ባለድርሻ አካላት በተገኙበት ተመርቆ ለአገልግሎት ከፍት ሆኗል የአገልግሎት መስጫ ተቋማት በበቂ ሁኔታ አለመኖር በአገልግሎት አሰጣጡ ላይ እንቅፋት እንደፈጠረባቸው የነባሩ ጭልጋ ወረዳ የመንግስት ሰራተኞች ተናገሩ። የሰራተኞችን ቅሬታ ለመፍታት እየሰራ መሆኑን የጠቀሰው አስተዳደሩ ተጨማሪ ቢሮ ግንባታ ላይ መሆኑን አስታውቋል። ደስታ ካሳ ተጨማሪውን ዘገባ ይነግረናል። አይደለም አንድ ተቋም ልታስተናግድ አንድ ቡድን ማስተናገድ ማትችል ቢሮ ናት ሶስት በአራት እንኳን አትሆንም። ከዚህ ላይ ከሀያ አንድ ሰው በላይ ነው ያለበት። ከዛ ቀጥሎ ደግሞ ግማሹ ሲሰራ ግማሹ ነው። እነዚህ የመንግስት ሰራተኞች በነባሩ ጭልጋ ወረዳ የመንግስት አገልግሎት መስጫ ተቋማት ውስጥ የሚሰሩ ናቸው። የመንግስት ሰራተኞቹ ከአሚኮ ጋር በነበራቸው ቆይታ በወረዳው ያለው የአገልግሎት መስጫ ተቋማት ቢሮዎች ጠባብና በአንድ ቢሮ ውስጥ ከሁለትና ሶስት ተቋማት በላይ መኖራቸው ለአገልግሎት አሰጣጡ ችግር እንደፈጠረባቸው ያነሳሉ። አራት ማለት ነው ያለነበት። ሶስት በአራት እንኳን አትሆንም። ከዚህ ላይ ከሀያ አንድ ሰው በላይ ነው ያለበት። ከዛ ቀጥሎ ደግሞ ግማሹ ሲሰራ ግማሹ ነው። አሁን ግማሾቹ ውጭ ነው ያሉት፣ ወንበር እንኳን ያለው ሰው የለም። አምስት ናቸው ወንበሮች አሉ። እጅግ በጣም ከ2011 ጀምሮ በዚህ ችግር ውስጥ ነው ያለ ነው። እጅግ ጠባብ ናት። በዛ ላይ ደግሞ መቀመጫ ወንበርም ጠረጴዛውም፣ ይህ ዋይናችሁ እያየ ስለሆነ ያን ያህል የተሟላ አገልግሎት ለመስጠት በመጀመሪያ ደረጃ የቢሮ ጥበት ነው። ቢሮው ጠባብ ነው። የሰራተኞቹን ቅሬታ የሚጋሩት የነባሩ ጭልጋ ወረዳ ዋና አስተዳዳሪ አቶ ሰለሞን እያዩ በአካባቢው በነበረው ግጭት ምክንያት ወረዳዎቹ ሲከፋፈሉ ችግሩ እንደተፈጠረ ያነሳሉ። በዚህ የተነሳም አገልግሎት አሰጣጡ ችግር ገጥሞታል ይላሉ። ተገልጋዮችን የምናገለግልበት መንገድ አንዱ በመቀመጥ ሌላው በመነሳት ባለጉዳይ ሲመጣ ግማሹ ሰራተኛው ወጥቶ ግማሹ ደግሞ ቁጭ ብሎ ያስተናግዳል። ባለው ጉዳዮችን ይዞ ብቻም ሳይሆን ለምሳሌ ጉዳይህን በሚስጥር የምትነግርበት ጊዜ ቢኖር ብቸኛው አማራጭ ሰራተኛን አስወጥተህ አንተ ባለ ጉዳይ ማስተናገር ነው። በወረዳው የሚገኙ የማህበረሰብ ክፍሎች ተገቢ የሆነ አገልግሎት ያገኙ ዘንድ በግንባታ ላይ የሚገኘው ቢሮ ችግሩን ይቀርፋል ብለው እምነት መጣላቸውን ሰራተኞቹ ነግረውናል። ለወደፊቱ ተስፋ ብለነው ያል በጣም ከአምስት ዓመት በላይ የተጀመረ ህንጻ ስራ አለ። አሁን እሱ ኦልሞስት ወደ ማለቁ አካባቢ ደርሷል። ቆርቆሮ ምናምን ላዩ እየተመታ ነው ያለ። ምናልባት እሱ ፊኒሽንግ ላይ ደርሶ ያው የህብረተሰቡንም የእኛንም ችግር ይፈታል ብለን ተስፋ ይጣልንበት ያ የሚገነባ ቢሮ ነው። መቶ ፐርሰንት ይቀርፋል ብለን ነው የምናስበው። አዲሱን አሰራር በአንድ መስኮት መጠቀም በአንድ መስኮት አገልግሎት መስጠት የሚለውን ሁሉንም ሰራተኛ ሀያ አራቱንም ሴክተር በአንድ መስኮት ማገልገል የሚለውን በተግባር ለማየት ጉጉት ላይ ና ያለን ህልም ላይ ና ያለን ህልማችን ክሱት ሊሆን እየጠበቅ ነው ና ያለን የክልሉ መንግስት ለወረዳው የቢሮ ግንባታ ያስፈልጋል በሚለው ጉዳይ ላይ ቢስማማም ከአምስት ሚሊዮን ብር በላይ ድጋፍ እንዳላደረገላቸው የወረዳው ዋና አስተዳዳሪ አቶ ሰለሞን እያዩ ገልጸዋል። ይሁን እንጂ ይላሉ አቶ ሰለሞን የወረዳውን አገልግሎት አሰጣጥ የተሳለጠ ለማድረግ ና የሰራተኞችን ቅሬታ ለመፍታት ወረዳው ካለው መደበኛ ገቢ ላይ የቢሮ ግንባታ ሂደት ላይ ይገኛል ብለዋል። የክልሉ መንግስት አንድ ወረዳ እንደ አዲስ ቢሮ የመስራት ፍላጎት ሲኖረው ወይም ግንባታ ሲኖረው የክልሉ መንግስት አምስት ሚሊዮን ብር እንጂ የሚደግፍ ከዚህ በላይ የሆነ ምንም አይነት በልዩነት የምናየው ድጋፍ የለም። ካስፈለግም ቃል ይገባላችሁ ሰው መጥቶ ሊወስን ይችላል በሚል ነው የክልሉ መንግስት ገንዘብ ቢሮ ምላሽ የሰጠም ማለት ነው። ያም ሆኖ ግን ወረዳው ከሌሎች የልማት አማራጮች ውስጥ ትልቁን አድርጎ የወሰደው የሰራተኞቹን የአገልግሎት መስጫ ተቋም መገንባት ስለሆነ በቁርጠኝነት በራሱ ሀብት የክልሉ መንግስት የደገፈው ቅድም ያነሳዋል ለአምስት ሚሊዮን ብር እንዳለው ከዛ ውጭ ያለውን ግን በራሱ አቅም በራሱ ሀብት ከውስጥ ሀብቱ በመቀነስ ከተለያዩ የልማት እንቅስቃሴዎች ተገድቦ ይህን የቢሮ ግንባታ ማጠናቀቅ አስገዳጁን አግኝቶታል ማለት ነው። የቢሮ ግንባታው ምን ላይ ደርሷል፣ መቼ ይጠናቀቃል ብለን የጠየቅናቸው አቶ ሰለሞን ተከታዩ ምላሽ ሰጥተዋል። አሁን የምታየው የግንባታ ሂደት ግራውንድ ፕላስ ስሪ ነው። ግራውንድ ፕላስ ፎር የነበረውን ወደ ግራውንድ ፕላስ ስሪ በመቀየር አቅም ሲኖረም በሌላ ጊዜ እንሰራለን ብለን ይሄኛውን በጣሪያው በቴራስ መልኩ ዘግተን ከታች ያሉትን ቢሮዎች ደግሞ በማጠናቀቅ ወደ ስራ መግባት አለብን። በሰጠነው ውል መሰረት የማጠናቀቂያ ጊዜው ኦልሞስት ነሐሴ 25 ላይ ርክክብ እናደርጋለን። በቀጣዮቹ ወራቶች ወደ ቢሮ ገብተን የሰራተኞቻችንም የተገልጋዮቻችንም ችግር እንቀርፋለን ብለን እየሰራን ያለ ነው። ይህ የተወደዳችሁ ተመልካቾቻችን ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። ከዜናዎቹ ጋር ቤቱ የመቤቱ አብሪያችሁ ቆይታ አደረኩ። ጤና ይስጥልኝ።